የካፒቴን ማህሌት ተረፈ አባት ዶክተር ተረፈን ህልፈትን በማስመልከት በርካቶቹ እንዴት ህይወታቸው አለፈ፣ በምንስ ሁኔታ ነው፣ ምናልባት ሴራ ሊሆን ይችላል በማለትም ጥያቄዎቻቸውን እያቀረቡ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ። ታዲያስ በቅርቡ ልጃቸውን የዳሩት የካፕቴን ማህሌት አባት ዶክተር ተረፈ ምንድን ነው የገጠማቸው? በምድር ዙሪያ የደረሱን መረጃዎችን በማስመልከትም በመኪና አደጋ ህይወታቸው አለፈ መባል ነው። ታዲያስ መኪና አደጋ ምን አይነት ነው በማለትም በርካቶቹ መጣራትና መታየት እንዳለበት ጥያቄዎቻቸውን እያቀረቡ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ። መኪናው የራሳቸው ገጭቶ ወይስ ምን ሆኖ በምን አይነት ሁኔታ መኪናውስ መፈተሽ አለበት በማለትም ነው በርካ ቶቹ ሀሳባቸውን ሲገልጹ የምስተዋሉት። እስካሁን ድረስ መኪናው ተገጭቶ ይሁን በምን ይሁን ህይወታቸው እንዴት እንዳለፈ ለእኛ ባይደርስም፣ ግን በመኪና አደጋ ህይወታቸው ማለፉ ነው ለእኛ የተሰሙት መረጃዎች የሚያሳዩት። በምን መኪና ይሁን በምን አይነት ሁኔታ የምታወቀው ነገር የደረሰን ነገር የለም። በዛ ዙሪያ እስካሁን ድረስ የደረሰን መረጃ ስለሌለ እስካሁን የደረሰን መረጃ በመኪና አደጋ ህይወታቸው ማለፉን ብቻ ነው። ሰው ይሁን በሴራ ይሁን